ሰላም ውድና የተከበራችሁ አድማጮቻችን፣ ተመልካቾቻችን፣ ይህ የሰው ሚዲያ ነው። የሰው ሚዲያ ሰውኛ የሆኑ ሀሳቦችን በሰው ለሰው አዘጋጅቶ የሚያቀርብ የእናንተው ሚዲያ ነው። እኔ ጋዜጠኛ ሀይለልዑል ምስጋናው ከእናንተ ጋር ቆይታ አደርጋለሁኝ። ዛሬም እንደተለመደው በአዲስ ጉዳይ ወደ እናንተ መጥተናል። እናንተም ላይክ፣ ሰብስክራይብ፣ ሼርና ኮሜንት ማድረጋችሁን አትርሱ። ከሰሞኑ በቲክታክ የማህበራዊ ሚዲያ አማራጭ ቀርባ በልጇ ጉዳይ ላይ ቀጭንና አስፈራሪ፣ አስደንጋጭ የሚመስል ለልጅ የማይመጥን መልእክት ስታስተላልፍ የነበረችው እናት በእግረኛው ፖድካስት ቀርባ ደግሞ ምላሽ እየሰጠች ነበር። እና እሱን ጉዳይ መሰረት አድርገን እንነጋገራለን። እነኝህ ነገሮች ከአራት አኳያ ከአራት ነጥቦች አንጻር ልናያቸው ወደናል። እኛ እንደ ሚዲያችን፣ ለምን እንደ ሰው ሰውኛ የሆኑ ጉዳዮች ሁሉ ለሰው ሲደርሱ ሰው በሰው ሚዛን መዝኖ ለእያንዳንዱ ለሚጠቅመው ትርጓሜ ተግባር ላይ ስለሚያውለው ማለት ነው እንግዲህ ሴትዮዋ እንደምታወቀው ልጆቿን ስታሳድግ ልጇን ስታሳድግ ማለትም አንድ ልጅ ናት ያለቻት ይቅርታ ልጇን ስታሳድግ በጣም ዋጋ ከፍላባት ብዙ ነገር አይታ ጎዳና ላይ ሰርታ እንዳሳደገቻት ገልጻለች ሆኖም አሁን ባለችበት ሁኔታ ልጅቷን መመገብ ባለመቻሏ ልጅቷን ተንከባክባ ማሳደግ ባለመቻሏ ያን አይነት ውሳኔ እንደወሰነችና ና ያን ልትናገር እንደቻለች ምክንያት አድርጋ ጠቅሳለች ዋናው ነገር እኛ ልናየ የወደር ነው ከሰውነት አንጻር ከእናትነት አንጻር፣ ከኢትዮጵያዊነት አንጻር፣ ከዚያም ባሻገር ደግሞ ከማህበራዊ ሚዲያ አጠቃቀም አንጻር ልናየው ወደናል። ከእናትነት አንጻር ስናየው እንደሚታወቀው አብዛኛው እናት ለልጁ ዋጋ ይከፍላል። አብዛኛው በሚባል ደረጃ ምናልባት አልፎ አልፎ የእናትነት ጠባይ የሌላቸው በልዩ ልዩ ምክንያት ሊኖሩ ይችላሉ። በብዛት ግን እናት ለልጇ ዋጋ ከፋይ ናት፣ የሚታወቅ ነው። እናት ለልጇ ራሷን ዝቅ አድርጋ ልጇን ከፍ ለማድረግ ትሰራለች። እናት ስለ ልጇ ዝቅ ብላ ልጇን ከፍ ታደርጋለች። እናት ስለ ልጇ ተርባ ልጇን ታበላለች። እናት ስለ ልጇ ተጠምታ ልጇን ታጠጣለች። ይህ የእናትነት ተፈጥሯዊ ባህሪ ነው። በቃ ለእናት የተሰጠ ጸጋ ነው ማለት ይቻላል። ከዚህ አንፃር ሴትዮዋ ምንም እንኳን ለፍታና ዋጋ ከፍላ ብታሳድግ አሁን ያለችበት ሁኔታ ፈታኝ ሆኖ ቢያጋጥማትም ልጅቷን በዚያ ልክ መናገር የሚችልበት የእናትነት ጠባይ ሊሆን አይችልም። ከእናትነት አንጻር ስናየው ያ ማለት በሴትዮዋ ጫማ ሆኖ መከራውን፣ ፈተናውን፣ የከፈለችውን ዋጋ ገደል ለማስገባት ወይም ደግሞ ረቤለሽ ለማድረግ አይደለም። ሆኖም እንደ እናትነቷ እየከፈለችው ከመጣችው ዋጋ አንጻር እስካሁን ካሳለፈችው ህይወት አንጻር ለልጇ ካደረገችው ነገር አንጻር ልጅቷ ደግሞ የ11 ዓመት ህፃን እንደመሆኗ መጠን በዚያ ልክ በልጇ ፊት እንደዚህ አይነት መልእክት ማስተላለፏ ለልጅቱ ጥሩ መልእክት አይደለም። ለማህበረሰቡም ደግሞ ለእናትነት የሚሰጠውን ፍቅርና ክብር ዝቅ አድርጎ እንዲያየው ደግሞ ወይም ደግሞ እናትነቷን እንዳይቀበል ጨካኝነት አድርጎ እንዲስራት እንዲስላት የሚያስገድድ ሁኔታ ውስጥ ገብታለች ማለት ነው። ስለዚህ ከእናትነት አንጻር ሲታይ ምንም ህይወት ቢከብዳት፣ ምንም ፈተና ቢገጥማት፣ ምንም መከራው ቢበዛ፣ ምንም ከባድ የተባለ ጭንቀትና ችግር ውስጥ ብትሆን፣ ከልጅቱ እድሜና ካሳለፈችው ህይወት አንጻር ይህ ማድረግ አልነበረባትም ነው ዋናው ጥያቄው። ብዙ ሰዎች እየነቀፏት እንደሆነ መሰረት አድርጋ ስትናገር ያነሳችው አንድ ምክንያት ምንድን ነው? በሰው ንባ የሚደሰት ሰው እንዳለ አረጋግጫለሁ። ማልቀስ አልፈልግም ስትል ነበር የነበረው እና በሰው ንባ ምንም በሰው ንባ የሚያስብል ነገር አይደለም። ያ ማለት የእሷን ሀሳብ ለመደገፍም አይደለም ለመንቀፍም አይደለም። ዋናው ነገር ግን ሰው ያላዘነላት ለልጅቱ እድሜ የማይመጥን መልእክት፣ አፀያፊ የሆነ አስደንጋጭ ነገር ስለተናገረች ነው። በዚህ ምክንያት የእሷን ሁኔታ ሊረዳላት እንዲችል አድርጋ አልተጠቀመችውም፣ ሰው ወይም ደግሞ አሁን ማህበራዊ ሚዲያ ካመጣብን አባዜ አንጻር በልጅቷ እየለመነችባት አይነት ተደርጎ እንደተወራ ነው እየተናገረች የነበረው እና የሚመስለው ያ ነው። እንደዚህ አይነት የጨካኝ እናት የሚመስል መልእክት አስተላልፋ የሚረዳት ቢገኝ ብዬ ይችን የ11 ዓመት ልጅ መርዳት የምትፈልጉ ብለን ስልክ ቁጥር አስቀመጥኩ ትላለች እና እሷ እናት ሁና እንደዛ እየተናገረች ሌላው ሰው እንዲራራላት መጠበቁ በራሱ አንድ የዋህነት ነውእና ከዚህ አንጻር ልናየው ወደርን እና በእናትነት ባህሪ፣ በእናትነት ጠባይ፣ በእናትነት ሁኔታ፣ በእናትነት ፍቅርና ክብር ለልጇ ባለመገለጧ ተቀባይነት እንዲታጣ እንድትተች አድርጓታል ማለት ነው። በየትኛውም ሁኔታ እናትነት የሚቀየር አይደለም። በየትኛውም ችግር ውስጥ እናትነት የሚለወጥ አይደለም። በየትኛውም ፈተና ውስጥ እናትነት የሚናወጥ ተፈጥሮ አይደለም። በየትኛውም አስቸጋሪ እንቅስቃሴ ውስጥ እናትነት የሚካድ እውነት አይደለም። በየትኛውም አስከፊና አስቀያሚ የሚባል ወቅታዊም ሆነ የቆየ እንቅስቃሴ ውስጥ እናትነት የሚሸፍኑት፣ የሚሸሹት፣ የሚጥሉት፣ የሚያነሱት እውነት አይደለም። እናትነት እናትነት ብቻ ነው መገለጫውና ከዚህ አንጻር የእናትነት ወዝን በሚያሳጣ መልኩ ልጅቷን በዚያ ልክ በመናገሯ ምናልባትም ደግሞ እሷ ራሷን እንደምታጠፋ አይነት አድርጋ ልጅቷ ራሷ ራሱን እንድታጠፋ መንገድ የሚጠርግ የሚመስል መልእክት በማስተላለፏ ከእናትነት አንጻር፣ እናትነትን ደግሞ ከሰዋዊነት ሚዛን አንጻር ስናየው የእናትነት ማሳያ ያልሆነ መልእክት በማስተላለፏ ከሰውነት አንጻር እናቶች በየትኛውም ሁኔታ ለልጆቻቸው ዋጋ እንደሚከፍሉ ለልጆቻቸው ዋጋ እንደከፈሉ እናቶቻችን ስላሉ እናውቃለን እና ከዚህ አንጻር ስናየው በእናትነት አለመገለጡ ያመጣው ትችት እሷ ላይ ደርሰዋል። አሁንም ያንን ለማስተባበል የሰጠችው መልስ ከእናትነት ጠባይ አንጻር ሳይሆን ከእሷ መረዳት አንጻር ነው። በእሷ መረዳት ልክ እናየው ሌላው ከኢትዮጵያዊነት አንጻር ልናየው ወደናል። ከኢትዮጵያዊነት አንጻር እንድናየው የሚያስገድደን ምንድን ነው ብለን ስናስብ ብዙ እናቶች ለልጆቻቸው ዋጋ እየከፈሉ እንደሆነ ይታወቃል። ብዙ ኢትዮጵያውያን በኑሮ ውድነት ውስጥ፣ በሕይወት ውስጥ በቤት እጦት፣ በቤት ኪራይ እንደሚንከራተቱ ከአቅማቸው በላይ የቤት ኪራይ ለመክፈል ዋጋ እንደሚከፍሉ ይታወቃል። ይሄ እውነት ነው። ኢትዮጵያ ውስጥ ያለ ሰው አንዳንድ ጊዜ ኢትዮጵያዊነታችን እንረሳለን እንደሚያስበሉ ታሪኮች ይመጣሉ። አሁን ማህበራዊ ሚዲያ እየተስፋፋ ከመጣው ነገር አንጻር ምንድን ነው ያመጣው ነገር፣ አብዛኛው ሰው ደልቶት የሚኖር ይመስል ችግርን እንደ ልዩ ታለንት ወይም ደግሞ እንደ ልዩ ጀብድ አድርጎ መቁጠር እየተለመደ መጥቷል። እውነት ለመናገር ስለማይናገረው ባህላችንም ጥሩ ስለሆነ ኩሩ ባህል አለን አንዳንዴ፣ እና ስለዚህ አብዛኛው ሰውም ዋጋ እየከፈለ እንደሚኖር ስለሚታወቅ ስለማይናገር ነው እንጂ ብዙ ኢትዮጵያውያን ለልጆቻቸው ዋጋ እየከፈሉ ነው የሚኖሩት። ብዙ ኢትዮጵያውያን በቤት ኪራይ እየተሰቃዩ እየተንከራተቱ ነው የሚኖሩት። ብዙ ኢትዮጵያውያን አሁንም በችግር ውስጥ ነው የሚኖሩት። ብዙ ኢትዮጵያውያን ስራተው ጎዳና የወጡበት ሁኔታ አለ። ብዙ ኢትዮጵያውያን ኢትዮጵያን ሀገራቸውን ሊጠሉ እንዲጠሉ የሚያደርጋቸው እንቅስቃሴ ውስጥ እስኪገቡ ድረስ ብቸኝነት ውስጥ የገቡ አሉ። በዙሪያቸው ሰው ያጡ፣ ጓደኛ የከዳቸው፣ ቤተሰብ የሸሻቸው በየትኛውም ቦታ ሄደው ተቀባይነት የምናጣ የሚመስላቸው እና ተስፋ በመቁረጥና ባለመቁረጥ ውስጥ ያሉ ኢትዮጵያውያን አሉ። ወደ ማህበራዊ ሚዲያ ስለማይመጡ ነውና አንዳንዴ የተለየ የእኛ ችግር የተባባሰ አስመስሎ ወደፊት መምጣቱም አሁን ባለው ሁኔታ ኢትዮጵያዊነትን ከመርሳትና ኢትዮጵያ ውስጥ ያለውን ሁኔታ ካለመረዳት ወይም ደግሞ ምናልባት ችግርን በማውራት መፍትሄ ለማግኘት አብዝቶ ከመሻት የመነጨ ከመሆን ባሻገር ከኢትዮጵያዊነት አንጻር ሲታይም እንደነኝ አይነት አዳዲስ ነገሮች አይደለም። በተለይ እናት ለልጇ ዋጋ መክፈል ወይም በጥቅሉ ወላጆች፣ በጥቅሉ ስል እናትንና አባትን አያይዞ ወይም በዙሪያ ያለ ቤተሰብ ለልጁ፣ በቅርብ ላለው ሰው ዋጋ መክፈሉ አዲስ ነገር አይደለም። ኢትዮጵያ ውስጥም በተለይ ሲታይና በዚያ ልክ ስናየው ከኢትዮጵያዊነት አንጻርም ሲታይ በብዛት የኢትዮጵያዊነትን አሁን ያለውን ወቅታዊ ሁኔታ፣ የኢትዮጵያዊነትን ቤተሰባዊ ትስስር፣ የኢትዮጵያዊነትን የእናትና የልጅ ፍቅር ግንኙነት ታሳቢ ያላደረጉ ታሪኮች፣ ለመታየት ብቻ የሚፈልገውን ነገር ላይ ታርጌት አድርገው የሚወጡ ታሪኮች እየበዙ ነው እና ከኢትዮጵያዊነት አንጻር ልናየው ወደናል። ሌላው ከማህበራዊ ሚዲያ አጠቃቀም አንጻር ነው። ከማህበራዊ ሚዲያ አጠቃቀም አንጻርም ስናየው ማህበራዊ ሚዲያው በእርግጥ አሁን ባለው ሁኔታ ብዙ ነገሮችን እያበላሸ ነው። ምናልባት ነውር የሚባሉ ነገሮች ልክ ተብለው እስኪታዩ ድረስ፣ መጥፎ የሚባሉ ነገሮች እንደ ጥሩ እየተቆጠሩ አፈንጋጭ የተባሉ ያፈነገጡ ከማህበረሰቡ እሴት ጋር የማይግባቡ ያልታረቁ ነገሮች በማህበረሰቡ እሴት ላይ ተጭነው የማህበረሰቡን እሴት እያደበዘዙ ከዚያም ባሻገር ተጠያቂነት ስለሌለ የትኛውም ሰው ለሰው እና ለማህበረሰብ ክብር መስጠቱን ትቶ የራሱን ፍላጎት ብቻ መሰረት አድርጎ ለሱ የሚፈልገውን ነገር ለማግኘት በሚያስችለው መንገድ ውስጥ እየተንቀሳቀሰ በመሆኑ ማህበራዊ ሚዲያውን በትክክል ሳይሆን በተጨማለቀ አጠቃቀም እየተጠቀመው ነው እና ከዚህ አንጻር ከማህበራዊ ሚዲያ አንጻር፣ ቢያንስ ቢያንስ ልጆቻችን ይዘን ወደ ማህበራዊ ሚዲያ ስንመጣ በልጅና በወላጅ መካከል ያለውን ግንኙነት የማያደበዝዝ በልጅና በወላጅ መካከል ያለውን ተፈጥሯዊ ግንኙነት የሚያሳይ በልጅና በወላጅ መካከል ያለውን ኢትዮጵያዊ የአስተዳደግ ጥበብ የሚገልጥ ሆኖ ቢመጣ ጥሩ ነው። አለበለዚያም ታሪኩን ይዞ ራስ መምጣት፣ ልጆችን አለማካተት የግድ ታሪኩ ታማኒነት ያገኝ ዘንድ ሰዎች የሚፈልጉትን ጉዳይ በቀላሉ ታምነው የሚፈልጉትን ነገር ማግኘት ይችሉ ዘንድ ወይም ደግሞ ማህበረሰቡ እኛ በምንፈልገው ልክ ለእኛ የሚመጥንና የምንፈልገውን ሊያስገኝ የሚችል በልጆች በልጅ አመካኝቶ ይበላል አንጉቶ እንዲሉ እናቶቻችን ያንን አጋጣሚ ለመጠቀም በልጆቻችን ምክንያት የሆነ የምንፈልገውን ነገር ለማግኘት በሚያስችል አካሄድ ብሔርን ቁጥር ልጆቹን ያለ ዕድሜያቸው የታሪክ ጠባሳ በአእምሯቸው እንዲቀመጥ ያንቺ እናት እኮ ያንተ አባት እኮ እንደዚህ አድርገዋል፣ በማህበራዊ ሚዲያ እኮ እንደዚህ ስትል ተሰምታለች፣ እንደዚህ ብለዋል እኮ፣ እንደዚህ የሚሉ ታሪኮችን ልጆች ይዘው ወደ ትምህርት ቤት ሄደው ከጓደኞቻቸው ጋር በነፃነት እንዳይገናኙ ወይም ደግሞ ትችትን የሚሸሹና ራሳቸውን ከማህበረሰባዊ እንቅስቃሴና ከልጃዊ እንቅስቃሴ እንዲያገሉ የሚያደርገው ሁኔታ ውስጥ ባናስገባቸው። ማህበራዊ ሚዲያ አንዱ እያደረገብን ያለው ነገር ይሄ ነው። ወላጆች ወጥተው ዝም ብለው ብሶታቸውን ካሳለፉት ችግር አንጻር ሊሆን ይችላል። ከዘመናችን አንጻር ካየነው ደግሞ አልፎ አልፎም ሊሆን ይችላል ወይም በግማሽ ፈጠራም ሊሆን ይችላል። የሚፈልጉትን ነገር ለማግኘት ብቻ ብሶታቸውን አምጥተው እየዘረገፉ አሳዛኝ ታሪክ እየተረኩ ወይም ደግሞ በማህበረሰቡ ትኩረት ለማግኘት የሚያስችላቸውን በጣም በጣም አስደንጋጭ የሆነ ነገር እያወሩ ልጆቻቸው በወላጆቻቸው እንዲያፍሩ የሚያደርግ እንቅስቃሴ ውስጥ እየገባን ነው፣ እና ከማህበራዊ ሚዲያ አንጻር ልናየው ወደናል ማለት ነው። በአራተኛ ደረጃ እንደ ጥቅል ከሃይማኖት አንጻር ስናየው ይህ ታሪክ ያሳየናል። ከአምልኮ ጣዖት አንፃር የሚታይ ነገር አለ። በብዙ ኢትዮጵያውያን የልማድ እምነት አለ። ያው እንደሚታወቀው የልማድ እምነት ማለት በልዩ ልዩ ነገር እንግዲህ በዛፍ ሊሆን ይችላል፣ ወይም በሌላ በሌላ የሚገርመው ነገር ይሄ የልማድ እምነት ግን ተደራቢ መሆኑ ነው። አስቀያሚ ነገር የሚያደርገው ነገር ተደራቢ የሆነ እምነት፣ የሆነ የሚታወቅ እምነት ተከታይ ነው። ሰው በድብቅ ደግሞ ግን የሆነ የልማድ እምነት ተከታይ ነው። እና ከልማድ እምነቶች አንዱ ይሄ እሷ ሴትዮዋ እየጠራቻቸው የነበሩ የመንፈስ አይነቶች አሉ። እኔ መንፈስ አይነቶቹን መጥራት አልፈልግም። ጥቅሉ ግን የዚህ የእሷ የጠራቻቸው ጥቅል መጠሪያ ዛር ይሉታል። በመንፈሱ ዓለም ያሉ ሰዎችና በዚያ ሁኔታ ውስጥ ገብተው በዶሮ በሌላ በሌላ በሌላ ነገር አምልኮ ጣዖት የሚፈጽሙ ሰዎች በልጆቻቸው ላይ የሚያሳድሩ ሌላ ጠባሳለ ይች ልጅ የዛ ገፈት ቀማሽ እንደሆነች አውርታለች። ልጇም ደግሞ ያንን ህይወት እንዳትደግም የምችለው እንዳደረገች አውርታ ወደ ቤተ ክርስቲያን እየቀረበች እንደነበረና በቤተ ክርስቲያን ለምትፈልገው ጥያቄ መልስ እንዳጣች አድርጋ አሁን ወደ የትኛውም የእምነት ተቋም መሄድ እንዳቆመች ነው ስትናገር የነበረው። እና የመጀመሪያው ነገር የሰው ልጅ የተፈጠረለትን አላማ ማወቅ አለበት። የተፈጠርንለት ሰዎች ስንባል የተፈጠርነው ፈጣሪ አለ እንደየእምነቱ አስተምሮ ሊለያይ ይችላል። እንደ ክርስትናና መጽሐፍ ቅዱስ እንደሚከተል ሰው ግን መንግስቱን ለመውረስ ስሙን ለመቀደስ ነው የተፈጠረው የሰው ልጅ። በቃ ከሌሎች ደቂቅና ግውዝ ፍጥረታት ከሚባሉት የምንለየው በሰው በአምሳሉ የተፈጠርን ነን። የተዘጋጀልን የዘላለም ቤት አለን። ለዚያ ዘላለማዊ ህይወት እንድንኖር ደግሞ ሃይማኖት የሚባል መንገድ፣ እምነት የሚባል ተስፋ ይዘን ነው የምንጓዘው ማለት ነው ሰዎችና፣ በዚያ መንገድ ስናየው እሷ የምትፈልጋቸው የስጋ ጥያቄዎች ስላልተመለሱ እሷ የምትፈልጋቸው ምድር ላይ የሚቀሩ ጥያቄዎች መልስ ስላላገኙ ብቻ ከየትኛውም ቤተ እምነት ታቅቦ ወይም ደግሞ ከቤተ ክርስቲያን መቅረቱ አንድ አማራጭ ሊሆን አይችልም እና ከዚህ አንጻር እንደ እምነት የሰው ልጅ ሰውነቱ ከሚለካባቸውና እንደ ሰው በሚዛን ተቀምጦ ሰው ነው ሊያስብሉት ከሚችሉ ነገሮች አንዱ ለፈጣሪ መገዛቱና በሆነ እምነት ውስጥ መገኘቱ ነውና ከዚህ አንጻር ወደ እምነቷ መቅረብ እንዳለባት የሚያሳይ ነው። በዚያ ልክ ልናየው ወደናል። ስለዚህ ከሃይማኖት ከእምነት አንጻርም ይህንን ታሪክ እኛ በዚህ መልክ ዳሰነዋል ማለት ነው። እንደ አጠቃላይ ግን እኛ ስለምንሰራው የሰው ጉዳይ እንደመሆኑ መጠን በሰው ሚዲያ የሰው ጉዳዮች እንደመነሳታቸው ልማድ ከሰው አንጻር ስናየው የልማድ እምነቱም ይሁን፣ የሆነ ስኬት ለማሳካት መሮጡ ይሁን፣ ማህበራዊ ሚዲያን ያለ አግባብ የመጠቀም አሁን አሁን የመጣ ወቅታዊ አባዜውም ይሁን እኚህ የመሳሰሉት ነገሮች በእናትና በልጅ መካከል ያለውን ፍቅርና መከባበር የሚያደበዝዙ፣ እናት በልጇ ላይ እንድትጨክን የሚያደርጉ ወይም ደግሞ እናት በልጇ ተጠቅማ የምትፈልገውን ገንዘብ ለማግኘት ስትል ልጅቷ ያለ እድሜዋ መሸከም የማትችለውን ነገር የመናገርና የማሸከም ግዴታ ውስጥ መግባቱ፣ ከሰዋዊ ተፈጥሮ የማፈንገጥ ሰውነትን የመተው ከሰዋዊ ክብር ወደኋላ የመመለስ በእምነት መነጽር ያለማየት ከሃይማኖት ፈቀቅ የማለትና እውነታን የመሸሽ እናትነትን የማጣት ያንን እውነት ደግሞ ለሌሎች በማጋባት በእናትና በልጅ መካከል ያለውን ፍቅር የማደብዘዝ ያህል በጣም ከባድና ማህበራዊ ግንኙነትንና ሴትን የሚያዛባ፣ የሚያቆሽሽ፣ የሚያደበዝዝ፣ የሚያጠለሽ ሆኖ ስላገኘ ነው ለእናንተ ልንዳደርሰው ወደናል፣ ማለት ነው። የሰው ሚዲያ ሁሌም ቢሆን ሰውኛ የሆኑ ጉዳዮችን በሰው አዘጋጅቶ ለሰው ለእናንተ ያደርሳል። እናንተም ሰው የሆነ ሁሉ የሰው ጉዳይ ይመለከተዋልና፣ ላይክ፣ ሰብስክራይብ፣ ሸርና ኮሜንት ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንመለስ ቻንል ሰንበት።